ዛሬ እንግዲ የሩታ አለባበስ ብዙዎቹን ሲያስደንቅ ሲያስገርም ውሏል ማለት ነው። ከዛም ባለፈ በተረፈ ደግሞ እንግዲህ በዋነኝነትና በአንደኝነት ኢሳቅ ደግሞ በውበቷ እንዲሁ ገና ሲያት ተገርሞ ተደንቆ ነው የቀረው። በቃ ሌላ ቃል አጥቶ ማሻላህ ብቻ ብሏት አልፏል ማለት ነው። እንጃ ማለት ዛሬ ሩታ በጣም አምሮባት ድምቅ ብላ እንደነገርኳችሁ፣ እኔ የእምነቱ ተከታይ አይደለውም። ነገር ግን በነዚህ አይነት የሃይማኖት መከባበር፣ መቻቻል፣ መዋደድ፣ መተሳሰብ ሳይ በጣም ደስ ይለኛል። በቃ በእውነት ነው ምላችሁ እና አለባበሷን በጣም ያምራል እና ካየዋቸው ኮሜንቶች ደግሞ ዋው ሂጃቡን በደንብ አሳመረችው ሁላ የሚሉ ልጆች አላችሁ። ማሻላ ስትሉ የዋላችሁ ልጆች ብዙ ናችሁ እና እውነት ነው የሴት ልጅ ውበቷ አለባበሷ ነው የእውነት ነው የምላችሁና እንደዚህ ሌላ ሴት ነው የመሰለችው በአጭሩ በእርግጥ ቆንጆ ናት ሁሌም ሩታ ምንም ብትለብስ ምንም ግን ደግሞ ዛሬ ለየት ትብላል የመጣቸውና በጣም ደስ የሚል ነገር በጣም የተለየ ነገር ነው ይዘው የመጡት የዛሬ ቪዲዮ ማለት ነው በመጀመሪያ እንዴት ናችሁልኝ ውዴ ቻናል ቤተሰቦች ለክርስትና እምነት ተከታዮች ለተከበረው ለ አብይ ጾም እንኳን በሰላም አደረሳችሁ። ለሙስሊም ተከታዮች ደግሞ እንኳን ለረመዳን አደረሳችሁ። ረመዳን ሙባረክ ነው የሚባለው እንደዛ ነው። በቅድሚያ ለድምጼ በጣም ይቅርታ ጠይቃችኋለሁ። ለማውራት ራሱ ትንፋሽ ነው። ጉንፋን በጣም አሞኛል እና ኔ ዛሬ እንግዲህ ይዤላቸው ሩታ እና ይዛቅን ነው እንግዲህ የሰው ደስታ የሚያስደስታችሁ ሩታን የምትወዱ በችግሯም ባዘነችም በተከፋችም በተደሰተችም ቀን ከጎኗ ያላችሁ እስከ በቃ እስከ በወረት ያልተቀየራችሁ ጊዜያት ሲቀያየሩ ሲለዋወጡባት ያልተለዋወጣችሁባት፣ ያልተቀያየራችሁባት አለንልሽ ከጎንሽ ነን ስታጠፋ እየመከራችሁ እየተቆጣችሁ፣ ጥሩ ስትሰራ ደግሞ አለንልሽ ከጎንሽ ነን በርች የኔ ጠንካራ የኔ ጎበዝ እያላችሁ እስከዚህ ሰዓትና ደቂቃ ድረስ ለምትከታተሏት ልጆች ይሄ በቃ ለእናንተ ነው። ይህም የምሰራው ቪዲዮ ና እንደሌላችሁ ማለት ነው። በመጀመሪያ የሩታ ደስታ ሁሌም ነው የሚያስደስተኝ፣ ሁሌም ደስተኛ ሆና ነው ማየት የምፈልገው እና ትናንትና ከጽጌ ጋር በተፈጠረው ነገርም ኢሳቅ አንዳንድ ነገር ተናግሯል። ሩታም ደግሞ በጣም አድንቀዋለች፣ ጀግናለች። በጣም በቃ በጣም በቃ ይበልጥ እንድትወደው ይበልጥ እንድታከብረው ይበልጥ እንድታቀርበው ያደረጋት ቪዲዮ ነው ማለት ነው። ጽጌ እንግዲህ ነገራቶችን ውስብስብ አድርጋ ወዳልተፈለገ ነገር ወስዳ በጣም የሚያስጠላ ሙድ ውስጥ ከታ ልጁን በቃ አሳስታ ያልሆነ ነገር ለማድረግ ነበር ያሰበችው ጭራሽ አልሆነላት፣ አልሳካላት ሲላት እወዳለሁ፣ አፈቅራለሁ ስትለው ነበር። አይታችሁ ከሆነና ኢሳቅ ዛሬ መልስ ሰጥቷል፣ ስለዚያም እነግራችኋለሁ ማለት ነው። በቅድሚያ እንግዲህ ሩታ ይህንን ዝግጅት ያዘጋጀችው ይመስለኛል። ከዚህ በፊት ይህን ቦታ አይቼ አላቅም፣ ግን የሙስሊም ሬስቶራንት ነው እንደምታዩት። በጣም ነው የሚያምረው። በጣም ሰፊ ነው። በጣም ነፃነት አለው፣ ጸጥታ አለው፣ በጣም ከሚባለው በላይ ማለት ነው። እና ሩታ ለጓደኛ ነገር ለምን አላደርግም፣ ሌሎች ሰዎችም እንግዲህ ይህንን ፕሮግራም ሲያዘጋጁ ጓደኞቻቸውን ሰርፕራይዝ ሲያረጉ ጥሩ ጊዜ ሲያሳልፉ ስላየች እንግዲህ ኢሳቅንም ምርጥ ጓደኛዬ ነው፣ ስለዚህ እሱንም ሰርፕራይዝ ማድረግ እፈልጋለሁ በማለት እንግዲህ እንግዲህ ትንንሽ ነገሮችንም አስተካክል አመቻችታ እንግዲህ ጠርታዋለች ማለት ነው። እሱም በተጠራው ሰዓት ቀደም ብሎ ጠሪ አክባሪ ነው በማለት እንግዲህ ተገኝቷል ማለት ነው። ሲመጣ ገና ዋው ነው ያለው። በቃ ባለባበሷ፣ እሱም አምሮበት ፏ ብሎ ነው የመጣውና በጣም ነው የምታምኑት፣ አንድ ላይ አልዋሻችሁም። የዛሬው ቪዲዮ ይለያል። በቃ ማለት ሩታን የሚያከብራ ሰው የሚወዳ ሰው የሚያቀርባ ሰው ደስ ይለኛል በአጭሩ ምክንያቱም በጣም ደስ የምትል በጣም ተወዳጅ ተጫዋች ሳቂታ ፈገግታ ከፊቷ የማይጠፋ በቃ እኔ እንጃ ተአዝናም ተከፍታም ራሱ ደስተኛ የሆነች ልጅ ናት እና ፊቷ ላይ ፈገግታ የሚያምር ፈገግታ ነው ያለባት እና ከሩታ ጋር ሆነ ደስተኛ ሆናችሁ ጊዜ ስላሳለፋችሁ በጣም ደስተኛ ነን። እኛም ሁሌም እናንተን እንከታተላችኋለን እና እውነት ለመናገር እኔም ኢሳቅ ተማምኝበት ነበር በትንሹ ቢሆን በደንብ ስለሱ አላውቅም፣ ግን ከጀርባ የማጣራው ነገር አለ ብዬ ነግሬያችሁ ነበረ። ስለሱ ሳጣራ ምንም ያን ያህል መጥፎ ነገር የለበትም። እንደውም ሃይማኖትንም አክባሪ ሰውን አክባሪ ጨዋ ልጅ እንደሆነ ነው የሰማሁት እና ጽጌም ራሱ ያንን ነገሩን እያወቀች በዛ ሰዓት ልታሳስተው ነው ስትጥር ስትለፋ ያመሸችው እና በሚገርም ሁኔታ የራሷን ክብር ዝቅ አድርጋ ሄደችው። እኔ አላውቅም ከሩታ ህይወት ቢወጣ ደስ የለም ብትወጣ ዳሪም ጽጌን ቢወጡ ደስ ይለኛል። ምንም የሚያደርጉት ነገር የለም። ግን አሁንም አብርሽ ነገራቶችን እያበላሸ እየሄደ ነው። ለምን ጽጌን እንደ ጅራት እንደሚያስከትላት ባላቅም፣ እንዴት እንደ ጭራ እንደምትከተለው ባላቅም፣ እንግዲህ አብርሽም ዛሬም እየተሸወደ ሞኝነቱ እየቀጠለ ነው ያለው ማለት ነው። ሩታ ማድረግ ያለባትን ነገር እያደረገች እንግዲህ ደስተኛ ለመሆን እየሞከረች ነው። ደስታዋን ያብዛው። በቃ ከፈለገችው ሰው ጋር ትሆን፣ ከተመቻ ሰው ጋር ትሆን፣ ከመረጠችው ሰው ጋር ትሆን፣ እኛ የእሷን ደስታን የምንፈልገው ሁሌም ቢሆን ማለት ነው እና በሃይማኖቷ ዙሪያም ብዙዎቻችሁ ጭቅጭቅ ስታነሱ ነበር እንዴ አንድ ሰው አሁን ለኢሳቅ ሰርፕራይዝ አደረገችው ሃይማኖቷን ቀየረች ማለት ነው ሃይማኖቷ ቀየረች ማለት ነው እንደዚህ አይነት አለባበስ ለበሰች ሙስሊም ሆነች ማለት ነው አይደለም ማህተብ አላት መስቀል አላት ከውስጥ ከላይ ግን ለእሱ አክብሮት ለመግለጽ ለእሱ ፍቅሯን ለመግለጽ የሃይማኖት መቻቻል እንዳለ ለማሳየት እንጂ ሃይማኖቷን ቀይራ አይደለም የምትቀይርበትስ ምክንያት ምን ሊኖር ይችላል ብላችሁ ታስባላችሁ እና ቀይራ ሳይሆን ሃይማኖትን ለማክበር የራሷንም ለማስከበር መቻቻልን ባጭኑ ለማሳየት ነው እና ተናግራለች። እኔ ብቻ ሳልሆን ሌሎች ኦርቶዶክስ የሆኑ ልጆችም እዚህ ቦታ ተገኝተው ጓደኞቻቸውን ሰርፕራይዝ ሲያደርጉ አይቻለው እና እንደዚህ የለበሰችው አለባበስ ደግሞ በይበልጥ በይበልጥ ኢሳቅ በቃ እንደዚህ አይነት አለባበስ ለብሼ ቢያየኝ ምን አይነት ስሜት ይሰማዋል ለማለት ፈልጌ ነው እና ይህንን ማየት ፈልጌ ነው በማለት ነው ይህንን አለባበስ የለበሰችው። እና ሱሪ ለብሳ ባትገባ ቢያንስ ቀሚስ ዝም ብላ ቀሚስ ኖርማል ቀሚስ ለምሳ መግባት መሄድ ትችል ነበር፣ ግን ለጓደኛዋ ክብር ለማክፈር ስትል ይህን አለባበስ ለብሳለች። ደግሞ በጣም አምሮባታል። ብዙዎቻችሁም በዚህ ደስተኛው ናችኋልና ይመቻችሁ። ሩታዬ ላንቺ ዓለም ላይ ያሉ ደስታዎች በሙሉ ይገቡሻል። ሁሌም ፈገግታሽን ነው ማየት የምንፈልገው። ይሄ ደስታሽ ይሄንን ፈገግታሽን ነበር ማየት የራፈቀ። በእውነት ስንት ጊዜ ያለቀሰችው ከአብርሽ ጋር ከሆነች ጀምሮ ስንት ጊዜያትን ነው የተጎዳችው፣ ስንት ጊዜያትን ነው የተሰበረችው፣ ስንት ጊዜያትን ነው እኔ አላውቅም። አብረሽ እንደውም የሆነ ነገራቶቹ ሲከብዱት ምናምን ቤት ጥሎ ወጥቶ ሄዶ አድሮ የሆነ ሳምንት የሆነ ቀን ቆይቶ ይመጣል። ሩታ ግን ቤቷ ቁጭ ብላ የምትጠብቅ ልጅ ናት። ለፍቅር ስትል ብዙ ዋጋ የከፈለች ልጅ ናት። እና ለዚህ ልጅ እንደውም ብዙ ብዙ ነገር ይደረግላት ነበር። ለብዙ ሴቶች ምሳሌ የምትሆን ጀግና ሴት ነች። እና የሚገርም ውሎ ነበራቸው። ኢሳቅም እንግዲህ በጣም አድንቃዋለች። እሱም በሃይማኖት ያለውን ጥንካሬ እንደገና ደግሞ እሷ ኦርቶዶክስ ሆና ለእሱ ይህንን ፕሮግራም በማዘጋጀቷ በጣም ደስተኛ ሆኖ እንግዲህ ሲያመሰግናት አይተናል። ማመስገንም አለብህ። እውነት ነው፣ ምስጋና ጥሩ ነው። በቃ ለጓደኝነታችሁ ጥሩ ነው፣ የተሻለ ነገር ነው ብዬ ነው ማስበው። እሷም ማስባለ ይሄንን ነገር ማድረጓ ብዙ ወጪ ላይ ኖረ እኮ ይችላል፣ ግን አለ ማሰቧ ራሱ የሌላ ሃይማኖት ተከታይ ሆና ጥሩ ነው እና ይህች ናት ኢትዮጵያ። በቃ የእውነት ኢትዮጵያ እንደችነች የምትከባበሯ የምትዋደዷ በቃ ትክክለኛ ኢትዮጵያ እንደዚህ ነው እና ፍቅሩን ደስታውን ያብዛላችሁ ነው። ሌላችሁ የምችለው እንግዲህ ትናንትናውን እንትን ተናግራለች ሩታ ማለት ነው። በመጀመሪያ ለክርስቲያን እና ለሙስሊም ሰዎች ወይም ደግሞ እስልምና ተከታይ ለኦርቶዶክስ ለሆኑ ሰዎች በሙሉ እንግዲህ መልካም ምኞቷን ገልጻለች። መልካም ጾሙ ይሆንልን ብላለች እና እንግዲህ አንድ ላይ ነው ጾሙ የተጀመረው የእኛ ቀደም ብሎ ቢሆንም እንግዲህ አሁን ጾሙ አንድ ላይ ነው እና መልካም ምኞቷን ገልጻለች። ትናንትና በተፈጠረው ነገር እንግዲህ ጓደኛዬን ልታሳስተው ሞክራ ነበር። ያለ ስሙ ስም ልሰጠው ነበረ። ወንድ ልጅ ነው። እዛ ክፍል ውስጥ ብዙ ነገር ማድረግ ይችል ነበር ሰው አያየኝም ብሎ በዛ ላይ ደግሞ እሷ በጣም ስትፈታተነው ስለነበረ መሳሳት ይችል ነበር። ግን እሱ እንደዚህ አይነት ሰው አይደለም። ስላልሆነ መልካምነቱን ይበልጥ እንደወደው እንዳከብሮ አድርጎኛል። ከምንም በላይ ያደነቁት ቪዲዮ ነው። ጽጌ ለተንኮል ለክፋት ብታዘጋጀውም እሷ ብቻ ሳትሆን አብርሽ ነው፣ ቅመሙንም የቀማመመው ሴራውንም ያስሄሩት ለሁለት ነው። እና በቃ ማለት በጣም ደስተኛ እንደሆነች ነው በአጭሩ የተናገረችውና ይህንን ነገር ስለ ጽጌ ስታወራ ነው ነው ያላት ይህንን ነገር ማውራት አልፈልግም ለእነሱ ልትነግራቸው ትችያለች ምንም ነገር፣ ግን እኔ ከዚህ በኋላ ስለ እሷ መናገርም ማውራትም አልፈልግም ብሎ ዘግቷልና፣ ትናንትና በጣም ተበሳጭቶባት ነበር። የእውነት ነው የምላችሁ፣ እንደ ተበሳጨው በቦክስ መትቷት ቢሆን ጽጌ ዛሬ በህይወት አልነበረችም። ሲኦል ነበር ምትገኘ። ይቅር በለኝ ማለት ሞቷን አልመኝም። መጥፎ ነገር እንዲነካት አልፈልግም። ጽጌ ደስ የምትለብድናት ግን በጣም የሚያስጠላ ነገር ስላረገች በሩታ እና በአብርሽ መሀል በጣም በቃ የሚያስጠላ ስሜት ነው የሚሰማኝ። ስለሱ አሳስብ ታናደደኛለች። በቃ ምንድን ነው በሰው ህይወት ውስጥ የሁሉ ጌጥ ገብታ፣ አስፈጭታ፣ አብኮታ፣ ጋግራ ምናምን እንት የምትለው በቃ ካልወጣች ከሩታ ህይወት፣ በተለይ ካራቀች ከአብርሽ ካራቀች እኔ በቃ እኔ ይሄድባታለሁ። የብሬ ነው ነጭ ነጩ ነው የማወራው እና ይስሀቅ በጣም ነው ጠልቷት። ይሄ ነው በጣም በቃ ከቃል በላይ እና በዚህ ጉዳይ ላይ ራሱ ገና የሚመጣ ነገር አለ እውነት ልንገራችሁ ከተባለ በዚህ ጉዳይ ጽጌ እንደዛ ባደረገችው ነገር ገና የሚቀጥል ነገር አለ። ሚስጥር ንገሪን ካላችሁ በጽጌና በኢሳቅ መሀል ገና የሚፈጠር ነገር አለ። በጣም ጓደኛ ማቾች ናቸው በነገራችን ላይ ከዳኒ ቀድማ ባይሆንም የምታውቀው ግን የዳኒ ጓደኛም ነው የጽጌም ነው ግን እያወቀችው በዚህ ልክ እንደዚህ የተጨበላለቀችበት ገና ብዙ ነገር ለማድረግ እያሰበ እንደሆነ ገና ለብቻም ጽጌና ኢሳቅም እንደሚገናኙ ነግራቸዋል። በጣም የሚያወራርዱት ሂሳብ አለ። ለማንኛውም ግን ወደ ቻና ያለቤት ሰዎች በጣም ደስ የሚል የኢፍጥር ፕሮግራም አዘጋጅታ በዚህ መልኩ እንግዲህ ጥሩ ጊዜ ያሳልፈው ጥሩ ውሎ ውለዋል። አለባበሳቸው ያምራል። አነጋገራቸው፣ አወራራቸው፣ ስርዓታቸው፣ አቀባበጣቸው ደስ የሚል ጊዜ በቃ። እችናት ኢትዮጵያ ሰላሙን ያብዛልን። በእውነት ጸሎት ልመናችን የሁላችንንም ሰምተው እግዚአብሔር የልበናችን መሻት ይሙላልን። በቃ የጎደለውን ነገር ሁሉ ይሙላልንና ኢትዮጵያን ሰላሟን ይመልስልን፣ ሰላሟን ያምጣልን። እስኪ ይህንን ቪዲዮ የተመቻችሁ የወደዳችሁት፣ ዛሬ ልዩ ቀን ነው፣ በቃ ልዩ ቀን ነው እና ደስተኛ ይሆናችሁ የሮታን ፈገግታ ስታዩ ደስ ያላችሁ ይህንን ቪዲዮ ላይክ ሼር ሰብስክራይብ ሳታደርጉ እንዳትወጡ ማለት ነው። እና ውዶችዬ የረመዳን ስራ ከባድ እንደሆነ አውቃለው። ፈጣሪ ከእናንተ ጋር ይሁን፣ ጉልበቱን ይስጣችሁ። እኔ እንኳን አንድ የተላቀጨው ኢትዮጵያ መጥቼ ገብቼ ቁጭ ብያለው እና ለእናንተ መልካም ነገር ነው መመኝላችሁ። በርቱ፣ አይዟችሁ። ደግሞ ያው ብዙ ቀናቶች ባይቆጠሩም ግን ደግሞ ትንሽ ቀናቶች ነው የቀሩት ብዬ ነው ማስቡ። ሀያ ምናምን ቀነች ስለዚህ ትጨርሳላችሁ። እንግዲህ ለእኛም ለእኛ እምነት ተከታዮችም በሰላም ጾሙን ያስፈጽመን። ለእናንተም እንግዲህ መልካም የጾም ወቅት ይሆንላችሁ። እንግዲህ ረመዳን መባረክ ብለን እንደጀመር ነው ኢድ ሙባረክ ብለን ደግሞ ብላችሁ ደግሞ እንድትጨርሱ እመኝላችኋለሁ። አብራችሁ ስለነበራችሁ ከልብ ከልብ ነው የማመሰግነው። ላይክ ሼር አድርጉ አደራ፣ ሰብስክራይብም ሳታደርጉኝ እንዳታልፉ። ኮሜንታችሁን አነባለሁ። ሰላም አምሹልኝ። ሰላም ቆዩ። ባይ ባይ።